የሚሆን ነው ወይስ በሚሰጣቸው ሰዎች ላይም ይሆናል የሚል ጥያቄ ነው። ሙስሊም ከስቡን ስራውን የገቢ ምንጩን እንዲያጠራ ኢስላም ያዛል። የአዩሀ ርሱሉ ኩሉ ሚን ጠይባቲ ወዐመሉ ሳሊሐ ብሏል። አላህ ተባረከ ወተዓላ መልእክተኞች ሐላለን ንጹህን ነገር እንዲመገቡ መልካም ስራ እንዲሰሩ አዟል። መልእክተኞች እንዲሰሩት እንዲያደርጉት ያዘዘን ነገር ሁሉ አማኞችም የመልእክተኞች ተከታዮችም እንዲያደርጉ አዘዋል። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት። ስለዚህ ማንኛውም ሙስልም ስራውን ማጥራት አለበት። አንድ ሰው ስራው ከስቡ ሐራም ከሆነ በስራው የሚጠየቀው በዋነኝነት እሱ ነው። እሱ ኃላፊነት ወስዶ ስራዬ ብሎ ሰርቶ ከሚያመጣው ገንዘብ ለሌላ ሰው ቢሰጥ ለመቀበል የሚገደዱበት ሁኔታ ካለ ቤተሰቦቹ ልጆቹ ሚስቱ፣ ሌላ አማራጭ ከሌላቸው ከሱ ተቀብለው መጠቀም ይችላል። እነሱ ከሱ ወጪያቸውን ሀቃቸውን የማግኘት መብት አላቸው። ለእኛ ብለህ ሂድ ሰርቀህ ምጣ፣ ዘርፈህ ምጣ፣ ለእኛ ብለህ ሂድ ሐራም ስራ ብለው መገፋፋት አይችሉም። ነገር ግን ስራይ ብሎ ከሚሰራው ያገኘውን ገቢ ቤተሰቦቹ፣ በሱ ስር የሚተዳደሩ ተቀብለው ቢበሉ የሚጠየቀው እሱ አማራጭ ካላቸው ግን መተው ይጠበቅባቸዋል፣ አልበላም ማለት ይጠበቅባቸዋል። በሱ ስር የሌሉ ወጪያቸውን መሸፈን ግዴታ የማይሆንበት ሰዎችም ቢሆን ጓደኞቹ፣ ራቅ ያሉ ቤተሰቦቹ ስራው ሐራም የሆነን ሰው ካንተ ምንም አንቀበልም ብለው እንዲያፈር ተጸጽቶ እንዲመለስ ማድረጉ በላጭ ነው ከወረ አለዲን ከመጠንቀቅ አንጻር ስራው ሐራም የሆነ ሰው ስራው ከሐራም ጋር ንክክ ያለውን ሰው ገንዘብ መቀበል ምግቡን መብላት ተገቢ አይደለም፣ ለዲን ከመጠንቀቅ አንጻር። ወንጀሉን ግን በተመለከተ የከስቡን ሐራምነት የስራውን ሐራምነት በተመለከተ ሂድ ለእኔ ብለ ይሄን አድርግ ብሎ ወንጀል ላይ እስካልገፋፋ ድረስ አንድ ሰው ራሱ በሚሰራው ስራ ራሱ ነው የሚጠየቅበት። ከአንዳንድ ቀደምት የእስላም ሊቃውንት እንደተነገረው ወላጆቹ የገቢ ምንጫቸው ሐራም የሆነ አንድ ልጅ በቤተሰቦቹ ስር የሚኖር ወላጆቹን ከመምከር ጋር ከስባቹን አጥሩ ከማለት ጋር ከመምከር ጋር በስራቸው ከማፈርና ከመሸማቀቅ ጋር ሌላ አማራጭ ከሌለው ህይወቱን ለማስቀጠል ያክል ሐራም ከሆነ ገቢ ከተገኘ ወላጆቹ ከሚጠየቁበት ምግብ ያን ያክል ሳይጠግብና ደስተኛ ሳይሆን መብላትና መቅመስ እንደሚችል ተነግሯል። ሌላኛው ጥያቄ ጥያቄ የአይሱዙ ሹፌር ነኝ። ቀንና ማታም እሰራለሁ። ጫት አልቀምም። ሰው ግን ቃም ካልቃምክ ተደክማለህ ይሉኛል። ለስራ ተብሎ መቃም ይቻላልን? አይቻልም። ይሄ እውቀት የሌለው ወይም አላህን የማይፈራ የደፋር ሰው ምክር ነው። ማንኛውም ጤናን፣ ገንዘብን፣ አእምሮን፣ ዲንን የሚጎዳ ነገር በእስላም ክልክል ነው። ጫት ገንዘብ እንደሚጎዳ፣ ኢኮኖሚን እንደሚያቃወስ፣ ጤናን እንደሚጎዳ፣ ዲን ላይ እንደሚያሰንፍ በይፋ የሚታወቅ ነው። ከዚህም በመነሳት ጫት ሐራምና የተከለከለ ነው ማለት ይቻላል። በመሰረቱ ሐራም የሆነን ነገር ለስራ ተብሎ መጠቀም አይቻልም። እንዲህ ከተባለ ከምር መጠጣትም ሌሎችም የተከለከሉ ነገሮች አስፈላጊ ናቸው ብሎ ሲያምን የሰው ልጅ የሸሪያውን ህግ እየጣሰ መጠቀም እንዲችል ዲኑ እንዲሸራረፍ በር መክፈት ይሆናል። ለማንኛውም ሰው ጫትን መጠቀም ክልክል ነው፣ ጉዳቱ ከፍተኛ ነው። ብዙ የሚቅሙ ሰዎች ጥቅም ይሉትን ነው የሚያዩት ጉዳቱ ተጋርዶባቸዋል፣ አይታያቸውም። የግል የግድ ግለሰቦች በዲን የተከለከለ ነገር ለመከልከል ጉዳቱን ማወቅም የለባቸው። ጉዳቱን ካወቅሁኝ፣ ጉዳቱ ከታየኝ፣ የጉዳቱን ምልክት ካየሁኝ ነው የምከለከለው አይባልም። ማንኛውም አላህና መልክተኛው የከለከሉት አላህና መልክተኛው የከለከሉት ነገር ውስጥ የሚካተት ሊካተት የሚችል ክልከላ የእስላም ሊቃውንት ዑለሞች የከለከሉት ነገር ሰዎች የክልክልነቱን ምክንያት ቢያውቁም ባያውቁም ጉዳት ስላለው ነው ተብሎ ስለተከል ሲከለከል ጉዳቱን በራሳቸው ቢያዩትም ባያዩትም ቢያስተውሉትም ባያስተውሉትም በዲን ሐራም ነው ከተባለ መከልከል አለባቸው። ወላሁ ዓሊሙን ሐኪም። የዲን ሕግጋት በሙሉ ጥበብ ላይ የተመሰረቱ ናቸው። ምክንያት አላቸው። ምክንያቱን ልናውቀውም ላናውቀውም እንችላለን። ዋነኛው ምክንያት አላህ ማዘዙ፣ አላህ መከልከሉ ነው። የአላህን ሕግጋት የሚያውቁ የሚያውቁ የሚያብራሩ ዕለሞች መከልከላቸው ነው ግዴታ ነው ብለው ማወጃቸው ማሳወቃቸውም። የፈቀዱም የከለከሉም ካሉ እንዴት ይደረጋል? የሸሪያ ዓላማ ይታያል። ወደ ንጹህ ተፈጥሮ ወደ ሰው ልጅ ደህንነት ጥቅም የቀረበው አስተያየት የቱን የሚለው ይታያል። ያለምንም ጥርጥር ጫት ለሰው ልጅ ጉዳት አለው። ከዚህ መታቀቡ ለሰው ልጅ ለዲኑም፣ ለዱንያውም፣ ለጤናውም፣ ለቤተሰቡም የተሻለና በላጭ ነው። ሌላኛው ጥያቄ ትምህርት ቤት ላይ መኮራረጅ ሐራም ነው ወይስ አይደለም ሐራም ከሆነ በትምህርቱ ውጤት ስራ መስራት ሐራም ከስብ ይሆናል ወይ ቢያብራሩልኝ የሚል ጥያቄ መኮረጅ ማስኮረጅ ሁለቱም ሐራም ነው በመልካም ነገር ተባበሩ ተጋገዙ በወንጀል አላህን በማመጽ አትተባበሩ አላህን ፍሩ የሚል የቁራን አንቀጽ አለ ያልተማረን ያልለፋን ያልደከመን ያልተዘጋጀን ሰው ማስኮረጅ በወንጀል መተባበር ሰነፎችን ከጠንካራና ከጎበዝ ተማሪዎች እኩል ማድረግ ነው። ይሄም አይገባም። ሀዲት ላይም ነብዩ አለይሂ ሰላቱ ሰላም መን ገሸ ፈለይ ሰሚና ብሏል። ያታለለ ያጭበረበረ ከእኛ ከሙስሊሞች አይደለም ብሏል። በርትተው አጥንተው ያልተማሩ በመኮረጅ በማታለል ሳያልፉ ያለፉ ተማሪዎች ናቸው ሀገርን የሚያወድሙት፣ የሰው ጤና ላይ የሚጫወቱት። ስለዚህ ከከባድ ወንጀሎች መሃል አንዱ። ማታለል ነው። እንዲህ አይነት ነገር ያደረገ ሰው ከኛ አይደለም ከተባለ በነብዩ ሐዲስ አለይሂ ሰላቱ ሰላም እንዲህ አይነቱን ድርጊት የፈጸመ ሰው ከባድ ወንጀል ከባይረ ድኑ ውስጥ የሚካተትን ጥፋት እንዳጠፋ ነው እና የሚቆጠረው። መኮረጀም፣ ማስኮረጀም ወንጀል ነው። ሌላኛው ጥያቄ ለሩቃ ጉዞ ያለ መህረም መሄድ ይቻላል? ለጉዞስ አይነ መክፈት ይቻላል? የሚል ጥያቄ ባሉበት አካባቢ ሩቃ ከሌለ ከሩቃ ውጪ በሽታውም ሌላ አማራጭ ከሌለው መሷበርና በትዕግስት ማሳለፍ ካልተቻለ በሩራ ከሆነ ግዴታ ከሆነ ሩቃው ባሉበት አካባቢ ሩቃ ከሌለ አብሮ የሚጓዝን ማህረም ከሌለ በቂ ጥንቃቄ ከማድረግ ጋር በርካታ ፉቃሃዎች ከሐጅ ጋር በተያያዘ እንደሚሉት ጥሩ የሆኑ ጠንቃቃ የሆኑ ክብራቸው የሚጠብቁ ተጓዦችን ፈልጎ አብሮ መጓዝ ይቻላል። መቼ ከሩቃው ውጪ አማራጭ ከሌለ ሩቃው በትክክለኛ መንገድ ተደርጎ መፍትሄ እንደሚሆን ከተገመተ መሄዱ ግዴታ ከሆነና አማራጭ ከሌለ መሄዱ ይቻላል። አደሩራቱ ቱቢሑል መሕዙራት ተብሏል። አስገዳጅ ከባድ ነገሮች በመሰረቱ የተከለከሉ ነገሮችን በልክ የተፈቀዱ የሚያደርጉባቸው ሁኔታዎች አሉ። የሞተን ነገር መብላት ያልታረደን፣ የበከተን መብላት ሐራም ነው። ሕይወቱን ለማስቀጠል የሰው ልጅ ትንሽ ሊከምስ ይችላል። ከምር መጠጣት ሐራም ነው። የጎረሰው ነገር አንቆት አልወጣ አልወርድ ያለው ሰው የጎረሰውን ለማውረድ ያክል ብቻ ሐራሙንም ቢሆን ከምር መጎንጨት ይቻላል። ስለዚህ በሩራ የሆኑ ነገሮች ቢቀጥር ለሐጃ ወሰን ሳያልፉ አንዴ በሩን ስለከፈቱ ሁሌም በዚህ ነገር መዘናጋትን በማያስከትል መልኩ ማድረጉ ይቻላል። ለጉዞ አይንን መግለጥ ይቻላል የሚለውን በተመለከተ ሴት ልጅ ኒቃብ ስታደርግ አይኗንም ጭምር መሸፈን አለባት መግለጡ ግዴታ ከሆነ በጭራሽ አይኗን ካልገለጠች መንገድ ማይታያት ከሆነ መንገድ ለማየት የሚያስችለውን ያክል በትንሹ በቀጭኑ መግለጥ ትችላለች። አይኖቿን ሳትዋብ፣ መዋቢያ ሳትጠቀም፣ ከአስፈላጊው በላይ ሳትገልጥ፣ በላጩ ባለንበት ጊዜ እንደሚደረገው መንገድ ለማየት አይን ጋር ብቻ በስሱ ከስር የሚደረግ ጨርቀን መጠቀም ነው የሚሻለው። ሌላኛው ጥያቄ በትምህርት ዙሪያ በትምህርት ዙሪያ ላይ ከሸሪዓ ጋር የሚጋጩ አርስቶች ጋር እንዴት አድርገን ማስተማር እንችላለን? ለምሳሌ የሰው ልጅ አፈጣጠር፣ ስለ መሬትና ስለ ፕላኔት ባሉት ጉዳዮች ላይ ከቻሉ መሐል ወራ ብትለቁልን ጥሩ ነበረ የሚል ጥያቄ ነው። እንደዚህ አይነት ችግሮችን ለመፍታት ከሸሪያ ጋር የሚጋጭ ነገር ውስጥ ከመግባት ለመዳን ማንኛውም አስተማሪ ቀድሞ ለራሱ የዲን ሕግጋትን ሊያውቅ ቢያንስ ቢያንስ አቂዳን መሰረታዊ የፍቅህ ነጥቦችን መረዳት ይጠበቅበታል። በእውቀት ሁሉም ችግሮች ይፈታሉ። እዚህ ውስጥ ከተጠቀሱ ነገሮች አንዳንዶቹ ግልጽ ከሸሪያ ጋር የሚጋጩ ናቸው። አንዳንዶቹ ሸሪያም ላይ የፍቅህ ሊቃውንት ዘንድም የሀሳብ ልዩነት ያለባቸው ሊሆኑ ይችላሉ። ስለ መሬት የሚለው መሬት ዝርግናት ክብናት የሚለው ተፈልጎበት ከሆነ የሰው ልጅ አፈጣጠር የሰው ልጅ ከጦጣ ነው የመጣው ግልጽ የሆነ ስህተት ነው። የሰው ልጅ አባት የሆኑት አደም ከአፈር ከጭቃን የተፈጠሩት፣ ከዛ ውጭ ያሉት ደግሞ ከአባትና ከእናት ከወንድና ከሴት ይዘርፈሳሽ ነው። አላህ በሚያውቀው መንገድ በጥበብ ማህዘን ውስጥ የሚቆየውን ያክል ጊዜ ቆይቶ የተለያዩ እርከኖችን አልፎ ነው የተፈጠረው። የተከበረውን የሰው ልጅ ከሀይዋን ከእንስሳት ነው የተገኘው ብሎ ማመን ማስተማር፣ ኋላቀርነት ነው። ከሸሪዓም ጋር የሚጋጭ ነው። አላህ የሰውን ልጅ በመልኩ እንደፈጠረው ሱረቱ አልሙእሚኑን ላይ ሱረቱ ልሐጅ ላይ ገልጿል። ሐዲስም ላይ ተጠቁሟል። መሬት ክብ ነው አይደለም የሚለው በፊቅህ ሊቃውንትም ዘንድ ወልአርዱ በዕደ ዛሊካ ደሓሃ ወኢዛል አርዱ ሙደት ወዘተ ከሚሉ አንቀጾች በመነሳት መሬት ዝርግናት ሃይ ክብናት ያሉ እነዚህና ሌሎችንም ለማወቅ። ትክክለኛውን የሸሪያን እይታ ማስቀመጥ የሚቻልበት አይነት መድረክ ላይ ከሆነ፣ ትምህርት ቤት ላይ ከሆነ አቅም ያለው ሰው የሸሪያውን ብይን እዚያ ላይ ማስቀመጥ፣ ካልሆነ መጽሐፍትን ትክክለኛ መጽሐፍትን የዕልም ባለቤቶችን አማክሮ ይዞ ቀርቦ የሙእምንን ትክክለኛ የሙስልምን ትክክለኛ አቋም እዚያ ቦታ ላይ መግለጽ፣ ካልሆነና የትምህርት ቤቱ አስተዳደር አያያዝ የሚፈቅድ ከሆነ እንደዚህ አይነት ነጥቦች የሚብራሩበት ፕሬዝ ላይ እውቀት ያለውን ሰው ጋብዞ ማብራራት የሸሪያው እውቀት ማነስ ያለባቸው አስተማሪዎች ኃላፊነት ስራ ሊሆን ይገባል። ይሄም ማድረግ ማይችሉበት ሁኔታ ላይ ሲኮን ደግሞ ይሄ ሳይንሱ የሚለው ነው፣ እንደ ሃይማኖት፣ እንደ እምነት ይሄ ትክክል አይደለም፣ ትክክል ላይሆን ይችላል የሚሉ ቃላትን አስቀምጦ ማለፍ ግዴታ ይሆናል። በዘላቂነት ችግሩን ለመፍታት ያንዳንዱ አስተማሪ ራሱ ላይ የዲንን እውቀት መማር ግዴታ ሊያደርግ ራሱ ግንዛቤውን ሊያስተካክል ተማሪዎቹን እንደዚሁ ሊያንጽ ይገባል። ቀድሞ ራሱን በሸሪዓው እውቀት በማንጽ ከተቻለ መሐዶራ ቢለቀቅ የሚለው ረጅም ጊዜ ጀምሮ የሚታሰብበት ከረጅም ጊዜ ጀምሮ እየታሰብበት ያለ ጉዳይ ነው። ለአስተማሪዎች ለጤና ባለሙያዎች ተከታታይ ምክሮች መሰጠት አለባቸው። ታስበዋል። አላህ እንዲያገራ ደዋ ማድረግ ነው። ኢንሻአላህ ተዓላ በአላህ ፈቃድ ይሳካል። ሌላኛው ጥያቄ ሌላኛው ጥያቄ ሂጃብ ስንለብስ ከጅልባባችን ላይ ቦርሳ ማድረግ ይቻላል ወይ? ኒቃብ ስናደርግ አይናችንን መሸፈን ግዴታ ነው ወይ የሚል ጥያቄ ነው። ሂጃብ ሲለበስ ትልቁ አንዱ አላማ የሴት ልጅ ሙሉ የሰውነት ቅርጿ እንዳይታይ ማድረግ ነው ዓላማው። ጅልባብ የተደነገገው ለዚህ ነው። ከጅልባብ ላይ ጃኬት ካፖርት መደረብ ጅልባብ ላይ ቦርሳ በማንጠልጠል የትከሻ ቅርጽ እንዲወጣ ማድረግ አግባብ አይደለም። ሁሉም ነገር ከጅልባብ ስር መደበቅ አለበት። በተለይ አንዳንድ ቦርሳዎች ጌጥ ናቸው፣ ቅንጦት ናቸው፣ ብልጭልጭ ያላቸው ናቸው። በትክክል ቦርሳ ፈልገው ይይዛሉ። በትክክል ቦርሳ አስፈልጓቸው ሳይሆን ፋሽን ሆኖ ጌጥ ሆኖ የሚጠቀሙ ሰዎች አሉና፣ ሁሉም ነገር ከጅልባብ ስር መሆን አለበት። ጅልባብ ላይ ምንም ነገር መደረብ የለበት። አይን መሸፈን አለበት ወይ? አዎ፣ በመሰረቱ አይን መሸፈን አለበት። ለማየት አንድ አይንን መግለጥ ካስፈለገ እንደሚቻል ከሱሐቦች ከታቢዒዎች ተነግሯል። አሁን ላይ አይነ መግለጥም አያስፈልግም። በአይን በኩል ያለውን የኒቃቡን ፓርት ስስጨርቅ በማድረግ አይነ ሳይገለጥ ማየት ይቻላል። የእይታ ድክመት ያለባቸው ሙሉ በሙሉ ካልገለጡ መንገድ ማይታያቸው ከሆነ አደጋ ላይ የሚወድቁ ከሆነ መንገድን ለማየት አስፈላጊ የሆነውን ያክል አይናቸውን መግለጥ ይችላሉ። ነገር ግን መዋብ የለባቸውም። ተዘናክተው ከአስፈላጊው በላይ አይናቸውን የአይን ላይኛውን ቅንድባቸውን፣ አፍንጫቸውን ሙሉ ሊባል በሚችል ደረጃ መግለጥን የሚያስከትል መሆን የለበትም። አንድ ነገር አስፈላጊ ስለሆነ ከሆነ የተፈቀደው በአስፈላጊው ያክል ብቻ መገደብ ግዴታ ነው። ማግራራት፣ ከመስመሩ መውጣት አይገባም። ሌላኛው ጥያቄ አንድ ሴት ባሏን አስፈቅዳ ጓደኛዋ ለትዳር እንድትታያይ ባሏ ሳይኖር አጅነቢ ቤቷ ማስገባት ትችላለች፣ የሚል ጥያቄ ነው። ባል ከፈቀደና የሚገባው ሰው ታማኝ ከሆነ የሚገባው ሰው ታማኝ ከሆነ የምትመጣዋም ሴት ታማኝ ከሆነች በትክክል ለትዳር ከሆነ የተፈላለጉትና ሁሉም አላህ የሚፈሩ ከሆነ ችግር የለውም። ማይቻለው ባል ሳይፈቅድ የሚመጣውም ሰው ታማኝ ባልሆነበት ሁኔታ ላይ ነው። ባል ሲመጣ የምትታየዋ ሴትና የምትታየዋ ሴት ጓደኛ ወይም የባለቤቱ ሚስት ካለች ሁሉም ታማኞች ከሆኑ የሚፈራ የሚጠረጠር ነገር ከሌለ ችግር የለውም። በላጩ ባል ቢኖር ወይም ከምትታየዋ ሴት ጋር ወንድሟ ወይም አጎቷ ወዘተ ቢኖሩ፣ የበለጠው ደግሞ አባቷ ቢኖር የተሻለ ነው። ሌላኛው ጥያቄ አንዲት ሴት ሀይሉ በሆነችበት ጊዜ ጥፍር ማጠንከሪያ ውሃ ከለር ጥፍር ቀለም ተቀብታ ከሀይሉ ስትታጠብ አስለቅቃው ነበረ ከዛ በኋላ ቆይታ ጥፍሯ ላይ ትንሽ ያለቀቀ አየች እሱን አስለቅቃ ድጋሚ መታጠብና የሰገደችውን ሶላት መድገም ይጠበቅባታል የሚል ጥያቄ ነው። የተገባችው ቀለም የሚጋገር ተፍቆ የሚነሳ የተለመደው ጥፍር ቀለም ከሆነ ቅርጽ ካለው ከመታጠብ በፊት ይሄን ሙሉ በሙሉ ማስወገዱ ግዴታ ነው። እንደ ሒና ያሉ ቀለም እንጂ ቅርጽ የሌላቸው ተፍቅፍቆ የሚነሳ ነገር የሌላቸው ከሆነ ችግር የለውም። ተፈቅፍቆ የሚነሳ የሚለቅ ቅርጽ ያለው አይነት ነገር ከሆነ ግን ገላን ከመታጠብ በፊት ውዱእ ከማድረግ በፊት ሙሉ በሙሉ ማስወገዱ ግዴታ ነው። ያስወገደች መስሏት ታጥባ ኋላ ላይ ያገኘች ሴት ሁኔታው ይታያል። ኋላ ላይ ድጋሚ ጥፍሯ ላይ እንደዚህ ነገር ያየች ሴት ድጋሚ ሁኔታው መታየት አለበት። የቅድሙ ሳይሆን ከታጠበች በኋላ ድንገት የቀለም ዕቃ ነካክታ ወዘተ ተለጥፎ ነው የሚል ግምት ካለ ይሄ ግምት ካመዘነ ድጋሜ ቦታው ማጠቡ ግዴታ አይሆንባትም። የቅድሙ ነው ሳይለቅ ቀርቶ ነው የሚል ግምቷ ካመዘነ ነው። እርግጠኛ ከሆነች ግን ተመልሳ አገላዋን ብትታጠብ መልካም። ሙሉን መታጠቡ ግን ግዴታ አይሆንም። ጥፍሩን አስለቅቃ ያለቀቀውን ጥፍር አስለቅቃ ያን ቦታ ብቻ በማጠብ ሶላቱን መድገም ነው ግዴታ የሚሆንባት። ትጥበቱንም ሙሉ ብት ደግሞ መልካም ነው። ነገር ግን ትጥበት ላይ መዋላት ግዴታ አይደለም። ልክ እንደ ውዱ አንዴ ከጀመሩ ሙሉን በአንዴ ማጠናቀቅ ግዴታ ነው አይባልም። ዋጅብ የሆነ ትጥበትን ለመታጠብ ግማሽ ካልን የሆነ ሰዓት ላይ የሆነ ቦታ ላይ፣ ሌላውን የሆነ ቦታ ላይ የሆነ ሰዓት ላይ ማድረግ ይቻላል። ሴቶች ጸጉራቸውን ቀድመው ታጥበው የተወሰነ ቆይተው ጸጉራቸው ላይ የሚያደርጉት ነገር ካለ የሚጠቀሙት ነገር ካለ ተጠቅመው መቆየት ያለበትን ያክል ደቂቃ ከቆዩ በኋላ ገላቸውን ቢታጠቡ ወይም ከፊት ገላቸውን ታጥበው ጸጉራቸውን ቆይተው ቢታጠቡ ችግር የለውም ማለት ነው ገላን ለመታጠብ ሙዋላት አከታትሎ በአንድ የመታጠቡ ግዴታ ስላልሆነ የሆነ ጊዜ ላይ ሌላ ሰውነቷ አንከታተበች ኋላ ላይ ግን ጥፍሯ እንዳልደረሰው እርግጠኛ ከሆነች ግዴታም የሆነው ጥፍሩ ላይ ውሃ እንዳይገባ የሚከለክለው ነገር አስወግዶ ያን ውሃ ያልነካውን ቦታ ማጠቡ ብቻ ነው ግዴታ የሆኑ ሶላቱ ሲደገማል ወይ? አው መድገሙ ግዴታ ነው። ነጃሳ እና ረፈል ሐደስ ግዴታ የሆኑ እጥበቶች ውጡ የተለያዩ ናቸው። ልብሱ ላይ ነጃሳ ያየ ሰው በኋላ ጥቤው ሰግዳለሁ ብሎ ሳያጥበው ሰገደ። ከሰገደ በኋላ አስታወሰ መድገም ግዴታ አይሆንበትም። ውዱእን፣ ግዴታ ትጥበትን መሰል ነገሮችን ግን የረሳ ሰው እንደዛ አይደለም። ህክሙ ብዩ ነው ይለያያልና፣ ሷላቱን መድገሙ ግዴታ ይሆናል። ትጥበቱን ሙሉ ቢደገም መልካም፣ ካልሆነ ውሃ ያልነካውን ቦታ ብቻ ውሃ እንዲነካው አድርጎ አጥቦ ሷላቱን መድገም ነው ግዴታ የሚሆነው። ሌላኛው ጥያቄ ከባለቤቴ ጋር በትዳር አምስት ዓመት ሆኖናል፣ ሁለት ልጆችም አሉን። ባለቤቴ መኝታ ላይ ችግር አለበት። እንዲታከም ብነግረውም ችላ ብሎታል። ወደ መኝታ ሲጠራኝ ደስተኛ አልሆንም፣ ብዙ ጊዜ እምቢ እለዋለሁ። እሱ ችግር እያለበት እምቢ ስለምለው ወንጀለኛ ይሆናለሁኝ? ፍች ብጠይቅስ ሀራም ይሆንብኛል? በዚህ የተነሳ ብዙ ጊዜ እንጣላለን። የሚል ጥያቄ ነው። በመሰረቱ ሴት ልጅ ባሏ ወደ አልጋ ሲጠራት ፈጥና መልስ መስጠት አለባት። የተጣደ ነገር ይዛው እንኳ ቢሆን ምድጃ ላይ እንኳ ብትሆን ባሏን ፈጥና ታስተናግድ ተብሏል። አቡ ሁሬራ በዘገቡት ሐዲስም ነቢዩ አይሰላቱ ሰላም ባል ሚስቱን ወደ ፍራሹ ወደ አልጋው ጠርቶ እንቢ ካለች ተቆጥቶ ካደረ ባሏ መላይኮች ይረግሟታል፣ እስኪ ነጋ ድረስ አላህ ይቆጣታል ተብሏል። ባል በፈለገው ጊዜ ሚስቱን ማግኘት አለበት። ሚስትም ባሏ በጠራት ጊዜ አቤት ማለት አለባት። ጉዳት እስካላስከተለባት ድረስ ወይም ከሸሪዓ ግዴታዎች እስካልተጋጨባት ድረስ። ጉዳት የሚያስከትልባት ከሆነ ከሸሪዓ ግዴታዎች ጋር የሚጋጭባት ከሆነ ሁለቱን አብራ ማስኬድ ካልቻለች፣ ይሄኔ ከሸሪያው ጋር የሚጋጭ ጥሪን በሚያቀርብበት ጊዜ አይ ማለት ትችላለች። ፈርድ ጾም ጾማ በቀኑ ክፍለ ጊዜ ጾሟን ቢያስፈርስ አይችልም። ሀይጡ ላይ ሆና ለግብረ ስጋ ግንኙነት ከዛ በታችላለ ጫዋታ ከሆነ ግዴታ ነው። ለግብረ ስጋ ግንኙነት ጥሪ ቢያቀርብ አይቻልም። ህመም ካለባት ማስገደድ አይችልም፣ እሷ የፈቀደችውን ያክል ካልሆነ በስተቀር። ወከዛሊክ ባልም የሚስቱን ስሜት መረዳትና ተፈጥሯዊ ፍላጎቷን ማሟላት ግዴታ ነው። ከትልልቅ ሚስት ባሏ ላይ ካሏት ሐቆች አንዱ የአልጋ ሐቅ ነው። ለዚህ ነው ሸይኹል ኢስላም ብን ተይሚያ ረሒመሁላህ ተዓላ ባል የሚስቱን የአልጋ ሐቅ ሊጠብቅ ይገባዋል፣ በተለመደው ልክ አስፈላጊ ነው በሚባለው ልክ ከትልልቅ ሐቆቿ መሃል አንዱ ይህ ነው። ምናልባትም ከምግብና ከመጠጥም በላይ ብላ ወደ ሐራም እንዳትሄድ፣ ሌላ ወንድ እንዳታይ፣ ተፈጥሯዊ ፍላጎቷን ባል በሚችለው ያክል በተለመደው ማዕቁል በሆነው ልክ ባል የሚስቱን ሐቅ መጠበቅ አለበት። ይሄን እንዳያሟላ የሚከለክለው ነገር ካለ ችግሩን ማከም ማስወገድ የሱ ግዴታ ነው። ባል የሚስቱን ያልጋ ሐቅ መጠበቅ ልክ ምግብና መጠጥ እንደማቅረብ ግዴታው ነው። ይሄን ሐቅ እንዳይጠብቅ ሚስቱን ከሐራም እንድትርቅ ወደ ሌላ ወንድ እንዳታይ ሐራም እንዳታስብ ማድረግ በሚችልበት ልክ የባለቤቱን የአልጋ ሐቅ መጠበቅ ማይችልበት ምክንያት እሱ ጋር ካለ ይህን ማስወገድም የእሱ ሌላ ኃላፊነትና ግዴታ ነው። ስራ ከሌለው ስራ ፈጥሮ ቤተሰቡን መጦር አለበት፣ መፍትሄ መፍጠር አለበት እንደሚባለው ሁሉ ያልጋ ችግር ካለበትም ያልጋውን ችግር ማስወገድ የሱ ግዴታ ነው። መድኃኒት መውሰድ ካለበት ሁሉ መድኃኒት ወስዶ የራሱን ደካማ ጎን ችግሩን መቅረፍ አለበት ብሏልና ኢማሙል ቁርጡቢ ሌሎችም ይሄን ለማድረግ እሱ ዝግጁ ካልሆነ ደግማ ደጋግማ ሐኳን ከጠየቀች ወይም ደግሞ ታክሞ ካልዳነ መጠበቅ ያለባትን ጊዜ ጠብቃ ችግሩ የማይቀረፍ ከሆነ ፍቺ መጠየቅ አወን ትችላለች። መሰበሩ ግን ባላጭ ከቻለች ትዳር፣ አላማው የአልጋ ቆይታ ብቻ አይደለም። ሁለት ልጆችን አላህ ሰጥቶኛል። በዚህ ምክንያት ከትዳር ተፈትቼ በዚህ ምክንያት ኒካህ ነው ልጅ፣ ከዛ በኋላ የሚሆነውን አላውቅም። ያለ ባል ከመኖር በባል ስር ተሰትሬ መኖሬ የተሻለ ነው። ችግሩንም አላህ ወደፊት ሊፈታው ይችላል ብሎ መሰበሩ፣ ዱዓ ማድረጉ በላጪ ሆነ። እሱም ቢሆን ሳያውቅ የጤና ባለሙያ አማክሮ እሱም በማይጎዳ መልኩ ሴት ማድረግ የምችለው ህክምና ካለ በመድኃኒት መልኩ የሚወሰድ ነገር ካለ የራሷን አካሄዱ መሄድ ትችላለች፣ ጉዳት ከሌለው አዋቂን አማክራ። ይህ ሁሉ ተደርጎ መፍትሄ ከሌለ እሷ ሌላ ተጨማሪ ልጆች እንፈልጋለሁኝ የአልጋ ሐቅም እንዲጠበቅ ፈልጋለሁኝ ካለች በዚህ ፍቺ መጠየቅ ይቻላል። ይቻላል እና ይሻላል፣ ሁለቱ ግን የተለያዩ ናቸው። በየጊዜው ወደ አልጋ ሲጠራ እምቢ ማለቱም ይቻላል ወይ? ጉዳት ካለው አሁን ይቻላል። የወንድም ይሁን የሴት የዘር ፈሳሽ መውጣት ያለበት ሆኖ ተንቀሳቅሶ ሊወጣ ብሎ መልሶ አለመውጣቱ ጉዳት እንዳለው ተነግሯል። ሌላም የስነልቦና ልቦና ጉዳትን ችግርን የሚያስከትል መሆኑ ከተረጋገጠ፣ ግልጽ የሆነ ጉዳት ከተስተዋል ካስተዋለች ይሄ አይ ይሄን ችግር አስወግድና የኔም ያንተም ሐቅ የሚጠበቅበት መሆን አለበት የአልጋ ቆይታችን በሚል ከሆነ አይ ማለቱ ወንጀል አይሆንም። ሌላኛው ጥያቄ፣ በውጡ ሰዓት መሸፈን ያለበት የሰውነታችን ክፍል እስከምን ድረስ ነው? ሻወር ስንወሰድ አንድ ላይ ውጡ ብናደርግ ይቻላል ወይ? አዎ ይቻላል። ውጡ ለማድረግ የትኛውንም የሰውነት አካል መሸፈን መስፈርት አይደለም፣ ግዴታ አይደለም። ሻወር የወሰዱ በዛ ውጡ ጨርሶ መውጣት ይቻላል። ከውጡ ሽሩጦች፣ ከውጡ ዋጅባቶች ውስጥ ሰትረ ለአውራ ተብሎ አልተጠቀሰም፣ አልተነገረም። ሌላኛው ጥያቄ ጀናባ በሆነን ሰዓት ሽንት ቤት ሲገባ የሚባል አድካር ማለት እንዴት ይታያል? እንዲሁም እቤት ስንገባ እና ስንወጣ። በጀናባ ሰዓት የሚከለከለው ቁርአንን እንደ ቁርአን አስቦ መቅራት ብቻ ነው እንጂ የጠዋትና ማታ ዚክሮችን፣ የመኘታ ዚክሮችን፣ ቤት ሲገባ፣ ወደ መጸዳጃ ቤት ሲገባ ሲወጣ፣ ወዘት የሚባሉ አድካሮችን ሁሉ ጀናባ ላይ ባሉበት ጊዜ ማለት አይከለከልም። አየተል ኩርሲንም ቢሆን የጠዋትና ማታ ድክር ላይ በመኝታ ጊዜ ሱረቱልፈለክን ሱረቱናስን፣ ሌሎችን የሚቀሩ ሱራና አንቀጾችን እንደዚክር አስቦ መቅራትም ይቻላል። ጀናባ መሆኑ ይህን አይከለክልም። በላጩ ግን ሌላ ከልካይ ነገር እስከሌለ ድረስ ፈጥኖ ጀናባን አውርዶ ነፃ ሆኖ ይክረም ማለት ቁርአን መቅራት ሆኖ ሌላኛው ጥያቄ በሶሻል ሚዲያ ዒልም መቅራት እንዴት ይታያል? በአካባቢ ያሉ ኡስታዞች ካልተመቻቸው ወይም አሰታት ላይ ችግር ካለ ከተቻለስ አጅሩ እንዴት ይታያል? አጅሩ በአካል በመሄድ እንደሚማሩት አይደለም። በአካል ሄዶ መማር በእርምጃው ልክ ሲሄዱም ሲመጡም አጅር አለው። የትምህርት ቦታው ላይ ቁጭ ሲባል በመላይካ ተከቦ ቁጭ ማለት ራሱን የቻለ የዕልም ቦታ ላይ በተለይ መስጅድ ሲሆን ሲቀመጡ ዙሪያው መላይካ ይከባል። ሰዎች ሲነሱ አላህ ወንጀላችሁን ምሯችኋል ይባላሉ። አስተማሪ ጋር ቁጭ ብሎ የአስተማሪውን ትምህርት አሰጣት ማየት ያልገባን ፊት ለፊት ቀጥታ መጠየቅ አስተማሪው አደብ ሥነ ሥርዓት መማር ብዙ ፋይዳዎች አሉት በውሃና በአፈር ውዱእ እንደማድረግ ነው በአፈር ውዱእ የሚደረገው ተይሙም የሚደረገው ውሃ ሲጠፋ ነው ውሃ እያለ በአፈር ተይሙም አይደረግም ዑድር ላለው ሰው ካልሆነ በስተቀር በአካል ሄዶ መማር እየተቻለም በርቀት እማራለሁ በሶሻል ሚዲያ እማራለሁ አይባልም በሶሻል ሚዲያ መማር በአካል የመማርን ያክል አይደለም በምንም መልኩ ነገር ግን አማራጭ የሌለው ሰው ጥያቄው ላይ እንደተባለው በቂ አስተማሪ ከሌለ፣ አስተማሪ ካልተመቸው፣ ወይም አሰጣጥ ላይ ክፍተት ካለ ያን አጠገብ ያለውን ከመጠቀም ጋር ክፍተቱን ለመሙላት እንደተጨማሪ የሶሻል ሚዲያውን መከታተል ይቻላል። ሌላው ጥያቄ ባለ ትዳር ሆኜ ያላገባ ሰርቲፊኬት ማውጣት በሸሪዓ እንዴት ይታያል? ወንጀል ነው፣ ሐራም ነው፣ ውሸት ነው፣ ማጭበርበር ነው። ነብዩ አለይሂ ሰላቱ ሰላም ያጭበረበረ ያታለለ ከኛ አይደለም ብላል። ትዳርንም ለአደጋ ያጋልጣል ትዳሪ ያለው ትዳር የለኝም ያለ ሰው ትዳሩ በተለይ በወንድ በኩል ሲሆን ይሄ የሚባለው ሊፈርስ እንደሚችልም የገለጹ ለካውንት አሉ። ምንም ከትክክለኛው ትዳርን ማፍረስን ፈልጎ ይሄን እስካላ ያደረገ ድረስ ትዳሩ አይፈርስም፣ ግን ወንጀለኛ ነው። ማታለል ማጭበርበር ውስጥ ይካተታል የሚለው ቢሆን፣ ለስብር ባሪ ሳንቲም ተብሎ ለዱንያ ተብሎ ትዳርን መጫዋቻ ማድረግ አግባብ አይደለም። ሙስሊም በሄደበት ሁሉ በሁሉ ጉዳይ አላህን ሊፈራ ከእውነተኞች ሊሆን ይገባዋል። ባለ ትዳር ከሆነ ባለ ትዳር ነኝ ብሎ ተከብሮ መኖር በረካም አይኖረውም። በውሸት የውሸት ሰነድ በማዘጋጀት የሚገኝ ጥቅማ ጥቅም አይደለም፣ በረካም አይኖረውም። ሌላ ሌላው ጥያቄ በኒካህ ስር ያለች ሴት ካልጋ ለስድስት ወር እና ከዚያ በላይ መራቅ እንዴት ይታያል? ይህን ያደረኩት በግንኙነት ወቅት ምንም ስሜት ስለማይኖረኝ እና ለመፋታት ስላሰብኩኝ ነው። በዛ ላይ የጤና ችግር ስላጋጠመኝ ነው ከግንኙነት ጋር የመታ ችግር ነው የሚል ጥያቄ። ከላይ ቀደም ሲል እንደተገለጸው በመሰረቱ ሴት ልጅ ባሏን በየትኛውም ሰዓት የአልጋ ጥያቄ ካቀረበ የመታዘዝ ግዴታ አለባት። አይ ማለት የምትችለው ትክክለኛ ጉዳት ይደርስባት ከሆነ ወይም ከሸሪዓዊ ግዴታዎች ጋር የሚጋጭባት ከሆነ ወይም ሸሪዓ ማይፈቅድበት ወቅትና ሁኔታ ላይ ከሆነ ብቻ ነው አይ ማለት የምትችለው። ምንም ስሜት አይሰማኝም የሚለው ብቻውን በቂ አይደለም። ስሜት የጠፋበት ምክንያት መታየት አለበት። በሴት በኩል ነው? በወንድ በኩል ነው? መፍትሄስ የለውም ወይ? እነዚህ ነገሮች መታየት አለባቸው። መፋታት ስለፈለግኩ ነው የሚለውም ትክክል አይደለም። ችግር ካለ ቀድሞ ችግሩን እስከ ጥግ ሄዶ ለማከም መሞከር ነው። በግልጽ መነጋገር ነው፣ ባለሙያ ማማከር ነው፣ ሐቅን መጠየቅ ነው። እኔ ከአልጋ ቆይታችን እየተጠቀምኩ አይደለም፣ እየተጎዳሁ ነው። ስለዚህ ይሄን ጉዳት ማስወገድ አለበት ማስወገድ አለብን ብሎ በግልጽ መነጋገር ነው አብዛኞቹ እንደዚህ አይነት ችግሮች የግልጽነት መጉደል ነው። ሁለቱም የተዳር አጋሮች ከጋብቻ ዓላማ አንዱ ራስን ከሐራም መጠበቅ መሰተር፣ አላህ የፈቀደውን ደስታ ማግኘት እንደሆነ በማወቅ ደስታቸውን የተሟላ የሚያደርጉበት አብሮት የሚመጣ ጉዳት ካለም ጉዳቱን የሚያስቀሩበትን መንገድ ተወያይተው መፍጠር አለባቸው። በራሳቸው ካልቻሉ የጤና ባለሙያን ሸሪዓን በጠበቀ መልኩ አማክረው መፍትሄ ማግኘት አለባቸው። እየተጎዳዱ፣ እየተገፋፉ እየተሰለቻችሁ መኖር አይገባም። ስለዚህ መፋታት ስላሰበች ነው ምንም አይነት ስሜት የሌላት በመጠኑ ስሜት የለም መፋታት ማሰቡ ነው ይህን ነገር ያባባሰው መለየት አለበት። ችግሩ እስከ ማን ነው? ባለሙያ ቀድሞ በማማከር ራስን በግልጽ በመነጋገር ችግሩን መፍታት። በምንም መልኩ ችግሩ ካልተፈታ የአልጋ ሕቅ ካልተጠበቀ ትክክለኛ ተጨባጭ ምክንያት ካለና ምክንያቱንም ችግሩንም አልቀርፍም ካለ ባል ይህኔ ፍቺ መጠየቁ ችግር የለውም ያልጋት ያቄ ያለመቀበሉም ወንጀል አይሆንም። ከላይ እንደተብራረው በዚህ ሁኔታ ላይ ችግሩ ተመርምሮ ታይቶ ምንም አይነት ስሜት ያለማግኘቱ ችግር የሚስት ከሆነ በዚህ ብቻ ፍቺ ከመጠየቅ ከመፈታት ይልቅ ባላቀ መስካለው ድረስ ሌላ እንዲያገባ አድርጎ በሱ ስር ተሰጥሮ መኖሩ የተሻለ ይሆና هذا الله تعالى علم نزاري وزينا بكالا يتكررون للاقزين من لسالا وبالله التوفيق والسلام عليكم